ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በሚሳሳት ካርቱን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ ዕቃዎችን አገልግሎታቸውንና ዋጋቸውን እንነግራችኋለን። አብራችሁን ቆዩ። ጉዴ ጉዴ ላይ ሲሌክት ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ማኑዋል ወሽንግ ማሽኖችን እና እንዲሁም ደግሞ 12 ፕሌት የሆነውን ዲሾሸሮችን እናሳያቸዋለን በመጀመሪያ የምናየው ላሚራ 16 ኬጂ ማኑዋል ዋሺንግ ማሽን ይሆናል ይሄ ወሽንግ ማሽን እንግዲህ እንደምናየው ደብል ቦዲ ስለሆነ በተለያዩ ነገሮች ሊሰበርብን ሊበላሽብን አይችልም እንዲሁም ደግሞ እንደምናየው ማኑዋል ስለሆነ ለአጠቃቀም በጣም ቀላል ነው እንዲሁም ደግሞ ማኑዋሎችን ተመራጭ የሚያደርጋቸው በእኛ ሀገር ሁኔታ ለምንድን ነው ሁለት አይነት የውሃ አጠቃቀም አላቸው አንደኛ በዚህ ጋር በምናየው ኢሌት አማካኝነት እዚህ ጋር ሰክተን ከቧንቧ ጋር እና ከተለያዩ ከሚመጡ ወተር ኢሌቶች አገናኝተን መጠቀም እንችላለን። ከዛም ደግሞ በተጨማሪ ማኑዋል ስለሆነ ውሃ በባሊ ገልብጠን መጠቀም እንችላለን ማለት ነው። ያው እንደሚታወቀው አውቶማቲክ ከሆነ ግዴታ ወተር ፕሬ ስለሚፈልግ ውሃ ዳይሬክት መገናኘት ይኖርበታል ማለት ነው። ያው ይሄ ግን ለየት የሚያደርገው ምንድን ነው? ከፈለግን ዳይሬክት ማገናኘት እንችላለን፣ ከፈለግን ደግሞ እዚህ ውስጥ ውሃ ገልብጠን መጠቀም ይኖርብናል ማለት ነው። ያው ውሃ ስንጠቀም ማኑዋል ዌሽንግ ማሽኖች ላይ በጣም ወሳኙ ነገር ውሃ ስለሆነ ማኑዋል ወሽንግ ማሽኖች ላይ ወይም ደግሞ ሌቭል የምናደርገው እኛ ራሳችን ስለሆነ ያንን ነገር ጥንቃቄ ማድረግ ይገባናል። የትኛው ማኑዋል ወሽንግ ማሽን ላይ ከፊልተሩ አጠገብ ሲምቦሎች አሉ። እነዛን ሲምቦሎች በመጠቀም ረጅም ጊዜ ማኑዋል ወሽንግ ማሽናችን እንዲሰራ ማድረግ ይኖርብናል ማለት ነው። እዚህ ጋር እንደምናየው ኤል አለ፣ ኤም አለ፣ እንዲሁም ደግሞ ኤች አለ። በነዛ አማካኝነት መጠቀም ይኖርብናል። ያው ብዙ ጊዜ ማኑዋል ወሽንግ ማሽን ላይ ሪከመንድ የሚደረገው ሚዲየም ላይ ወይም ደግሞ እዚህ ጋር እንደምናየው ኤም ላይ አድርገን መጠቀም ነው። እዛ ላይ አርገን ስንጠቀም ምንድነው የዚህኛው የምናጥበው ቆሻሻው አንደኛው ወደ ፊልተሩ ይዛ፣ ሁለተኛው ደግሞ ምንድነው ከአቅም በላይ መጥቶ ወደ ኤሌክትሪክ ፓርቱ እንዳይሄድ ያደርግብናል ማለት ነው። ያንን በጥንቃቄ መጠቀም ይኖርብናል ማለት ነው። ከዚህም በተጨማሪ ደግሞ ይሄ ላሚራ 16 ኬጂ ወሽንግ ማሽን ለየት የሚያደርገው ምንድን ነው? ሁለት ሞተር ነው ያለው። ያ ማለት ምንድነው፣ እያጠበ እያለ መጭመቅ ይችላል፣ እየጨመቀ ያለ ደግሞ ማጠብ ይችላል ማለት ነው። ይህም እንግዲህ ከሌሎች ወሺንግ ማሽኖች ተመራጭ አደርገዋል። ከዚህም በተጨማሪ ደግሞ ምንድነው፣ ኮንዶሚኒየም አፓርታማ ለምትኖሩ ሰዎች ምንድነው፣ የራሱ የሆነ ድሬን ፓምፕ ስላለው የትኛውም ከፍታ ላይ ሆኖ ማስወገድ ይችላል፣ ቆሻሻችንን ማስወገድ ይችላል ማለት ነው። እዚህ ውስጥ ያሉት ቆሻሾች በሙሉ መውጣት ይችላሉ ማለት ነው ያው ድሬን ፓምፕ ስላለው ማለት ነው። ከዚህም በተጨማሪ ደግሞ ምንድን ነው እስከ 85 ፐርሰንት ድረስ ኤርድራይ ማድረግ ይችላል ወይም ደግሞ እስከ 85 ፐርሰንት ድረስ ስፒን እያደረገ መጭመቅ ይችላል ማለት ነው። ከዚህም በተጨማሪ ደግሞ ለአሚራ ወሽንግ ማሽን ምንድን ነው 750 ዋት የማጠቢያ አለው እንዲሁም ደግሞ 250 ዋት የመጭመቅ ያለው ማለት ነው። ያዋታችንም ከፍ ያለ ስለሆነ በደንብ አድርጎ ልብሳችንን ማጠብ ይችላል ማለት ነው። ከዚህም በተጨማሪ ደግሞ ምንድን ነው እዚች ጋር እንደምናየው የራሱ የሆነ መጭመቅ ያለችው ማኖሊሽንግ ማሽኖች ምንድነው መጭመቂያቸው ከማጠቢያቸው በሀፍ ፐርሰንት ያንሳሉ። 15 ኬጂ ከሆነ ይሄኛው ለምሳሌ ማጠቢያው እስከ 7.5 ኪሎ ድረስ ነው መጭመቅ የሚችለው። ያው ግን ለአሚራ 16 ኬጂ ስለሆነ እስከ 8 ኪሎ ድረስ መጭመቅ ይችላል ማለት ነው። ያው ለመጭመቂያችን ማኑዋል ዋሽንግ ማሽኖች መጭመቂያችን ላይ ማድረግ የሚገባን ጥንቃቄ ምንድን ነው እየተሽከረከረ እያለ ወደ ውስጥ ገብቶ ሞተራችንን እንዳያበላሸው ግዴታ ከቨር ፕሌቷን ችኛል እንደዚህ ማድረግ ይኖርብናል ማለት ነው። አለበለዚያ ውስጥ ገብቶ ሊያበላሽብን ስለሚችል ማለት ነው። ይሄ እንግዲህ ላሚራ 16 ኬጂ ማኑዋል ወሺንግ ማሽን ሁለት ዓመት የካምፓኒ ዋራንት ያለው ዋጋው ደግሞ 43500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ሚዲያ 15 ኪሎ ማኑዋል ወሺንግ ማሽን ይሆናል። እንግዲህ ሚዲያን እንግዲህ እንደምናውቀው በጣም ቆንጆ የሚባል ብራንድ ነው ሀገራችን ውስጥ ካሉት። አሁን ደግሞ ለየት ባለ ዲዛይን በ15 ኪጂ መጥቶልናል ማለት ነው። ይህ እንግዲህ ማኑዋል ወሺንግ ማሽን አንደኛ እንደምናየው ደብል ቦዲ ስለሆነ በምንም አይነት ነገር ሊሰበርብን፣ ሊበላሽብን አይችልም። ከዚህም በተጨማሪ ደግሞ ምንድን ነው ማኑዋል ወሺንግ ማሽን ስለሆነ እዚሽ ጋር እንደምናየው ከተለያዩ ወተር ኢሌቶች ጋር አገናኝተን ከፈለግን ወደ ማጠቢያው እንደዚህ በማድረግ ወይም ደግሞ ወደ መጭመቂያው ከፈለግን እንደዚህ በማድረግ ውሃዎችን ከቀጥታ ከሚመጡትን ማገናኘት እንችላለን። ከዛም ደግሞ በተጨማሪ ምንድነው ውሃውን እዚህ ውስጥ በባሊ እየገለበጥን መጠቀም እንችላለን ማለት ነው። ያው እንግዲህ ይሄም እንግዲህ ሚዲያ አንደኛ እንደምናየው የሚሽከረከሩት ነገሮች የራሱ የሆነ ጥርስ ስላለው ልብሳችንን በደንብ አድርጎ ያጥብልናል። ያው 15 ኬጂም ደግሞ ስለሆነ ለመካከለኛ እንዲሁም ደግሞ ከፍተኛ ቤተሰብ ላለበት ወይም ደግሞ ከፍ ላለ ቤተሰብም ይሆናል። ከዚህም ደግሞ በተጨማሪ እዚጋ እንደምናየው የራሱ የሆነ ፊልተር ስላለው እችኛ ፊልተሯ ደግሞ እንደምናያት ፕላስቲክ እና እንዲሁም ደግሞ ብረት ስለሆነች እየተሽከረከረች የተለያዩ ዚፖች ወይም ደግሞ እንደዚህ ቁልፎች ሊኖሩ ሊያበላሽብን እና ሊሰብሩብን አይችልም። ስለዚህ ረጅም ጊዜ ፕላስቲክ መሆኗ ረጅም ጊዜ ሳይበላሽብን መጠቀም እንድንችል ያደርገናል። ያው ቺ ፊልተር በጣም ቀላል ነገር ልትመስል ትችላለች። ነገር ግን ምንድን ነው እዚህ ውስጥ የሚመጡትን ቆሻሾች በሙላ እቺኛ ነው የምትይዝልን። እቺኛ ደግሞ ከሌለች ወደ ሞተር ውስጥ የተለያዩ ቆሻቾች በመግባት ሞተሩ በአጭር ጊዜ ውስጥ ጥርሱ ነክሶ እንዲበላሽብን ያደርግብናል ማለት ነው። ስለዚህ እኛም ደግሞ ማንማል ስለሆነ ውሃውን ራሳችን ስለሆነ ሌብል የምናደርገው ምን ማድረግ ይኖርብናል? የመጀመሪያው ነገር የምንከተው ልብስ አንድ ልብስ ራሱ ቢሆን ከኤል በላይ ማድረግ አለብን። ምንከተው ልብስ ደግሞ በጣም ትላልቅ ልብስ ደግሞ ቢሆን ውሃውን ከኤች በላይ ማለፍ የለበትም። ውሃው ከኤች በላይ አለፈ ማለት አንደኛ ከሚፈልገው በላይ ነው ኪሎ የተደረገበት ማለት ነው። ሁለተኛ ደግሞ ምንድነው ከኤች በላይ ካረግ ነው ውሃ ወደ ኤሌክትሪክ ፓርቲ ውስጥ ይገባና ልብሳችንን ሊያበላሽብን ስለሚችል ያን ነገር ጥንቃቄ ማድረግ ይገባናል ማለት ነው። ከዚህም ደግሞ በተጨማሪ እንደምናየው እዚሽ ጋር ቀለል ያሉ ኮንትሮሎች አሉ ማለት ነው። ይህ ሴሚ አውቶማቲክ ወይም ደግሞ ማንዋል ነው የሚባለው። ስለዚህ እዚህ ውስጥ ያጠብነውን ልብስ አንስተን በእጃችን እዚ መጭመቂያ ውስጥ ነው የምንከተው። ያም ግን ቢሆን ምንድነው የወሽ ታይመር እና ስፒን ታይመር ስላለው አንዴ ከሞላ ነው በኋላ ሲጨርስ አጀስት እዚ ጋር እናደርገውና ራሱ ያጠፋልናል። ወይም እዚሽ ጋም ደግሞ የመጭመቂውን አንድ አጀስት ካደረግነው በኋላ ሲጨርስ ራሱ ያጠፋልናል ማለት ነው። እቺኛ ደግሞ የምታገለግለን ምንድነው ተለቅ ያሉ ብድ ልብሶች ምናምን ሲኖሩ ሄቪ ሊያድርገን መጠቀም እንችላለን። የተለያዩ ቀለል ያሉ ደግሞ ልብሶች ከሆኑ ኖርማል ሊያድርገን መጠቀም እንችላለን ማለት ነው። እቺኛ ደግሞ የምታገለግለን ምንድነው እዚህ ውስጥ ያለው ውሃ ወደ ውጭ ቆሻሻ ከሆነ ወደ ውጭ ለማውጣት ድሬን ማድረግ እና መጠቀም እንችላለን። ያው እንግዲህ ሚዲያ እንደሚታወቀው የራሱ ድሬን ፓምፕ ስላለው ኮንዶሚኒየም ላይም አፓርታማ ላይም ምንም ሳያስቸግረን መጠቀም እንችላለን ማለት ነው። ወደ መጭመቂያው በምንሄድበት ጊዜ 15 ኪሎ ስለሆነ ያው ይህኛው እንግዲህ ማክሲመም እስከ 8 ኪሎ ወይም ደግሞ እስከ 7.5 ኪሎ ድረስ መጭመቅ ይችላል ማለት ነው። ያው እንግዲህ ይሄኛው እንደ ሌሎቹ ማኑዋል ዎሺንግ ማሽኖች ሁላ ስፒን እያደረገ ስለሆነ የሚያደርቀው ሲያደርግ የግዴታ እቺኛው ከቨር ምን ወይ ኖባታል። እቺኛው ከቨር ከሌለች ትናንሽ ልብሶች ወደዚህ ውስጥ ይገቡና ሞተራችን ነክሶ የመጭመቂያው አላስፈላጊ ወጪ ስለምንዳረግ ሰላም ያን ነገር ጥንቃቄ ማድረግ ይገባናል። ከዚህም ደግሞ በተጨማሪ ምንድነው ስንጠቀም ስንጠቀም ፓወር መጥቶ ሞተራችንን አቃጥሎ አላስፈላጊ ወጪ ውስጥ ከምንደረግ ስታብላይዘር በመጠቀም ያችን ስታብላይዘር በመሰካት እዛ ላይ በመጠቀም ሞተራችንን ካላስፈላጊ ውጪ መታደግ እንችላለን ማለት ነው። ይህ እንግዲህ 15 ኬጂ ማንሽንግ ማሽን ሁለት ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ 56500 ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ላሚራ 14 ኬጂ። ማኖር ዋሽንግ ማሽን ይሆናል። እቺ እንግዲህ ዋሽንግ ማሽን ቅድም ካየናቸው በሳይዝ ታንሳለች። አሁን እንግዲህ ማንዋል ዋሽንግ ማሽናችን ማጠቢያው ባነሰ ቁጥር መጭመቂያው የሚያንሳል። ስለዚህ መካከለኛና ለወንደላጤ እንደውም ደግሞ አነስ ያለ ቤተሰብ ላለበት ቤት ተመራጭ ናት ማለት ነው። እቺም እንግዲህ ማንዋል ዋሽንግ ማሽን እንደሌሎቹ ሁሉ ከፈለግን እያጠብን እያለ መጭመቅ እንችላለን፣ እየጨመቅን እያለ ማጠብ እንችላለን ማለት ነው። ቅድም ካየናት ላሚራ ጋ የሚለያት ምንድነው? የሁለት ኪሎ ልዩነት ነው እንጂ ሌላ ነገር ሙሉ ነገር ተመሳሳይ ናቸው። ይሄኛውም እንግዲህ ማንዋል ስለሆነ ከፈለግን ውሃ እዚሽ ጋር በምናያት ወተር ኢንሌት አማካኝነት ከሟንቧ ጋር ቀጥታ ዳይሬክት ማገናኘት እንችላለን። ከፈለግን ደግሞ በባሊ ጨምረን እዚኛ ውስጥ አድርገን ሌብል አድርገን መጠቀም እንችላለን ማለት ነው። ያው እንግዲህ ይሄ ማንዋል ስለሆነ ውሃውን ቤስት ሪከመንድ የሚደረገው ምንድን ነው ኤም የምትላለች ፊልተሯ ላይ እዚሽ ጋር እንደምናያት ኤም የምትላለች እዛች ኤም ላይ አድርገን ብንጠቀማት ተመራጭ ነው። ረጅም ጊዜ ሳይበላሽብንም መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ምንድነው ስፒን በሚያደርግበት ጊዜ የራሱ ከቨር ስላለው እዚሽ ጋር ምናትን ከቨር አድርገን በመጠቀም ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ይህ ላሚራ 14 ኬጂ ዋጋው 35500 ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመጨረሻ ደግሞ የምናየው ሚዲያ ዲሽ ዎሸር ይሆናል። ይሄ እንግዲህ ዲሽ ዎሸር አስራ ሁለት ፕሌት ነው የሚይዘው አስራ ሁለት ሳህኖችን ማጠብ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እታችኛው ላይ እንደምናየው ድስቶችን እንዲሁም ደግሞ እዚሽ ጋር እንደምናየው ሹኮዎችን፣ ቢላዎችን፣ ወጥኘቶችን የተለያዩ ነገሮችን በደንብ አድርጎ ሙልጭ አድርጎ ያጥብልናል ማለት ነው። እዚህ ከላይም ደግሞ እንደምናየው ብርጭቆችና የተለያዩ ነገሮችን ደርድረን ማጠብ እንችላለን ማለት ነው። አስራ ሁለት ፕሌት ስለሆነ አስራ ሁለት የራሱ መደርደሪያዎች አሉት ማለት ነው። ከዚህም በተጨማሪ ደግሞ በሁለት አይነት ነገር መጠቀም እንችላለን። እዚህ ጋር እንደምናያት የራሱ የሆነች ሳሙና ማስቀመጫ አለች። የምንጠቀሙ ሳሙና ያው እንግዲህ ሶሊድ የሆነ ሳሙና ከሆነ እዚህ ጋር በምናያት ማስቀመጫ መጠቀም እንችላለን። ከዚህ በተጨማሪ ደግሞ ሊክዊድ የሆኑ ሳሙናዎችን የምንጠቀም ከሆነ ደግሞ ቺኛዋን በመክፈት የራሷ አሬንጅ አላት፣ እዚች ጋር ትጽፍልናለች። እዚህኛ ውስጥ በመክተት መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ያው እንግዲህ ይሄ አውቶማቲክ ስለሆነ አንድ ጊዜ እንሞላዋለን። እዚህ ጋር በምናያት አማካኝነት አንድ ጊዜ እንሞላዋለን ከሞላ ነው በኋላ ስታርት ማለት ብቻ ነው የሚጠበቅብን። ራሱ አጥቦ እንዲሁም ደግሞ ውስጥ ያለውን ቆሻሻ አስወግዶ ይሰጠናል ማለት ነው። ከውሃ ጋር አንድ ጊዜ ነው የምናገናኘው። እዚህ ጋር በምታዩት በጀርባ አማካኝነት አንድ ጊዜ ከውሃው ጋር እናገናኘዋለን። ከዛ ራሱ የሚበቃውን ውሃ አመጣጥ ነው በወተር ፕሬጀር ውስጥ ያሉትን እቃዎች ሙልጭ አድርጎ ማጠብ ይችላል ማለት ነው። እዚህ ጋ እንደምናየው ለአጠቃቀም በጣም ቀላል ነው። የምንፈልገውን ነገር አጀስት ማድረግ እንችላለን። ከዚህ በተጨማሪ ደግሞ ከስልካችን ጋር በማገናኘትም መጠቀም እንችላለን ማለት ነው። እዚሽ ጋር እንደምናየው ታይመሩን ራሳችን አጀስት እናደረጓለን። እዚሽ ጋር ደግሞ በምናየው በዚችኛ በፕሮግራም ሰሌክት አማካኝነት የምንከተውን ነገር አጀስት እናደረጋለን። ድስት ከሆነ ድስት ወይም ደግሞ እነዚህ ብርጭቆች ከሆኑ ብርጭቆች አድርገን አጀስት እናደረጓለን። ከዛ በኋላ ላይ ከጨረስን በኋላ ቺን ስታርት በማለት ብቻ ሙሉ ነገር እጥብ አድርጎ መስጠት ይችላል ማለት ነው። እቺኛ ደግሞ ሆልድ አድርገን ለሶስት ሰከንድ ካቆየናት ምንድነው ታደርግልን እዚሽ ጋር አጀስት ያደረግነውን ነገር ህፃናቶች ወይም ደግሞ ከእቃው ጋር ፋሚሊያ ሰው መጥቶ ቢነካካው ሊበላሽብን ስለሚችል ሆልድ አድርገን አንዴ አጅስት ካደረግ ነው በኋላ ለሶስት ሰከንድ ሆልድ ስናደርገው እዚህ ጋር የቁልፍ ምልክት ያሳየናል ችኛ ትቆለፋለች ማለት ነው። ከዛ ስትጨርስ ራሷ ፓውሯን ኦፍ አድርጋ ትሰጠናለች ማለት ነው። እንደምናያት እቺ ሀምሳ በስልሳ ናት ሳይዟ፣ ለመካከለኛ እንዲሁም ደግሞ ሰፋ ላለ ቤተሰብ ተመራጭ ናት ማለት ነው። ከዚህም በተጨማሪ ደግሞ የተለያዩ የስራ ቦታዎች ላላችሁ ችኛ ተመራጭ የሆነች ዲሽ ወሸር ናት። ዋጓ ደግሞ 75000 ብር ነው። ከነፃ ዴሊቨሪ ጋር ቤታችሁ ድረስ እናቀርብላችኋለን። እንዲሁም ደግሞ ሁለት ዓመቱም የካምፓኒ ዋስትና አለው ማለት ነው። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲያችን ይህን ይመስል ነበረ። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር በወዶ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፍለፊት ፋንቱ ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከተማ መዳና ላይ እንገኛለን እንዲሁም በ0960318181 በመስመር ስልካችን 0116597020 0116597030 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ቤተሰብ የሆኑ እንዲሁም በቀጣይ ልንሰራላችሁ የምትፈልጉትን ነገር ኮሜንት ሴክሽን ላይ እያሳውቁን፣ ማስተካከልን የሚገባንን ነገር ካለ ኮሜንት ሴክሽን ላይ እያሳውቁን፣ ስለተከታተላችሁን እናመሰግናለን።